ሰላም ሰላም ቤተሰብ እንዲናችሁ ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። በያላችሁበት አለም ዳርቻ ሁሉ ሰላማችሁ ብስትርፍ ስፍትፍት ይበልልኝ። የኔ ምርጦች የኔ ምርጣ ምርጦች የምወዳችሁ የማከብራችሁ ጨረቃ ፋሚሊዎች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ጨረቃዎች ጨረቃዎች ጨረቃ ፋሚሊ ዋና ግንዶቹ ጨረቃዎች ናቸው። ጨረቃዎች ማለት አይሚና ብሮኬ፣ ጨረቃዎች ዋና ግንዶቹ እና እሱ ናቸው። ፋሚሊው ደግሞ ዋው ፋሚሊው ይለያል። የምር ትናንትና እንዴት ደስ እንዳለኝ የምር በተለይ ደግሞ ግጥም የገጠመችው ለሀይሜም ለብሩኬም ግጥም የገጠምሽው ልጅ እንደ ምን ላድርግሽ እንደው ባገኝሽ የስምሽ ነበር፣ በእውነቱ ማለት ነው። አገላብጭ ግልብት ብታድርግ ነበር ስምሽ። ማታ ብሩኬ ላይፍ ሲገባ ተኛሁኝ፣ በጣም ረፍዷል። በዛ ላይ ደግሞ ጠዋት ተነስ የስራ ስለመሄድ ኦሬዲ ስድስት ሰዓት ከምናምን የተኛሁት ከሌሊቱ ማለት ነው እና ከሀ ሲባል ሲጀመር ጀምሮ ነበርኩኝ እዛ ላይፍ ላይቭ ላይ ማለት ነው። ግን ያው እውነት እየገባችሁ ያወራችሁ ልጆች የሃይሚና በሩኬ መልካም ምኞታችሁን የገለጻችሁ ልጆች በጣም እድለኛ ናችሁ። እኛም አንድ ቀን እንሰቀላለን። ግን ገስታ አታስገቡም። ለምን እንደሆነ አላቅም። ምናልባት ከራሴ የሆነ ጥፋ ችግሩ አላቅም። ምናልባት ከአካውንቴ ይሁን ኢንቫይት ስልክ ማንም ተናይ ግን በእርግጥ ሰው በአንድ ሺህ ምናምን ሰው ነበር፣ በጣም ብዙ ሰው ነበር። ላዳርስ ይችላል። ልክ ናችሁ ማለት ያው። ለምን አላስገቡኝም ማለት አልችልም። እንደኛ ጻቃ ብዙ ለክፍተው ደክመው ያዘጋጁት ፋሚሊዎች አሉ። ያው ቅድሚያ ለእነሱ ነው። አይ ነው አቃለው እና ይመቻቹ። የምር በጣም ነው ደስ የምትሉት። ከዛ ደግሞ ሀይምዬ ጠዋት ሀይምዬ ለማን ለማሽን ያንቺን ፍቅሪ ብዙ ነው ሚስጥሪ የሚል ዘፈን ፖስት አድርጋ ነበር። የተወዳጁ ድምፃዊ፣ ድምጻዊ ቴዲ አፍሮ የንጉሱ ንጉሱ ነው። በነገራችን ላይ ንጉስ ነው። ቴዲ አፍሮ ንጉስ ነው። ወደራችሁም ጣላችሁም ንጉስ ነው። ንጉሱ ነው ምለውኝ፣ ያው የሙዚቃ ንጉስ ማለት ነው። ብሩኬ ደግሞ የታሜ ታሜ ግን ይምርጥ ሰው እኔ አርቲስት ሲሞት አልቅሽ አላቅም። ለታምራት የመጀመሪያ ሰው ሲሞት ያለቀስኩት ለታምራት ደስታ ነው። አርቲስት ሲሞት ያለቀስኩት ማለት ነው። መጀመሪያ ለታምራት ደስታ፣ ከዛ ቀጥሎ ማዲንጎ አፈወርቅ። ለነዚህ አርቲስቶች የእውነት ልክ እንደ አንድ ቤተሰብ እንደ ተለየኝ ርቄ አስቤ ነው ያለቀስኩት። በጣም ወዳቸው ናቸው። እና ታምዬ ነፍስህን ይማረው። ማዲንጎ ምን እንደዛው በጣም ነው የምወዳቸው። ብሩኪ ደግሞ ዛሬ በታሜ ዘፈን መጥቷል። በነገራችን ላይ ብሩኬ ታሜን ይወደዋል፣ የታምራት አድናቂ ነው። በጣም በጣም ብዙ ጊዜ የታምራትን ዘፈን ሲያንጎራጉር ወይ ላይቭ ላይ ራሱ ገብቶ ሲከፍት አየዋለሁ። ትናንት ዛሬ ደግሞ የታባቱ ፍቅሬ እንዳልሽው ይሁና የሚል ዘፈን የታምራት ደስታን

ሲደመጥ የነበረው የወጣውም ዘፈኑ እና እሱ ደግሞ ዛሬ እያንጉራው እንደው ቅርት ያለ ቅርት በልቡ ብዬ ከሀይምዬ ሀይምዬ ከምቀር በይ እንዳሻሽ እንዳልሽው ይሁና ብሏል አጥችሽ ከሚያመኝ ከሚነሳኝ ጤና በይ እንዳልሽው እንዳሻሽ ይሁና የሚለው ዘፈኑ ምንድ ነው? ነገሩ ግን ሚስጥሩ ምንድ ነው? ሀይምዬ ለማለማሽ ኔ አንቺን ፍቅሬ ብዙ ነው ሚስጥሬ ቢከፋኝ ሆዴም ቢብሰው አላማሽም ለሰው የኔ ቆንጆ በጣም ትልቅ መልእክት አለው። በነገራችን ላይ ያው ስላችሁ ለብሩኬ ይሆናል ወይ ምናምን እያልኩ ሳይሆን ዛፊ የሆነ ዘፈን ፖስት ስታደርጉ አንዳንዴ በጣም ስሜታችንን የሚነካው ወይ ደግሞ ውስጣችንን የሚናገርልን የሚገልጽልን አለ እኮ አደለ፣ ግልጽ አድርጎ የሚናገር የሆዳችንን አንዳንድ ዘፈኖች እና አንዳንዴ ያው መልእክት ነው። አንዳንዴ ደግሞ ደስ ስለሚለን ብቻ እንሰማለን። ደስ ስለሚለን ብቻ ፖስት እናደርጋለን። እና ያው አለ አደለ መቼም እኔ ጎርበጥ ማድረጉ አይቀርም የሆነ ነገር ፖስት ሲደረግ ባይዘወይ ስለምወዳቸው ነው በቃ። የሆነ በመሀላቸው ምን ተፈጠረ የሚለው ነገር ያው ይሄ ኦልሬዲ የመጥፎ ነገር አይደለም፣ ወይም ደግሞ መጥፎ መልእክት የሚያስተላልፍ አይደለም። የእሱም የፖሰተው እሷም የፖሰተችው ግን ለምን እንደዚህ ተባለ የሚለው ነገር አለ አይደል? ይቆረቆራችኋል አይደል? የወሬ ጥማት ነው፣ መቼም ምንም ማድረግ አይቻልም። የወሬ ጥማት አዎ። እና ሃይምሻዬ የኔ ቆንጆ አዎ ቡቡዬ ምንም ቢያጠፋ እንደነገርኳችሁ የዘፈን ለቡቡ ላይሆን ይችላል ግን ደግሞ ቢሆን እንኳን የራሳሽ ሰው። ለምሳሌ ሴቶችዬ ባላችሁ ፍቅረኛችሁ የሆነ ጥፋ ቢያጠፋ፣ ወይና ለሰው አታውሩ። እግዚአብሔርን ነው የምላችሁ። በጣም በጣም በጣም ትልቅ ሪስክ ነው፣ የቤታችሁን ገበና አውጥታችሁ ውጭ ማውራት በጣም ሪስክ ነው። እውነቴን እንምላችሁ በጣም በጣም ከባድ አላማሽል ምን ቢከፋኝ ሆዴን ቢብሰው አላማሽም ለሰው አያችሁ። የፈለገ ነገር ብታስከፋኝ ለሌላ ሰው አሳልፌ ስላንተ አላወራም ነው ነገሩ። ለሰው አላማ ያለችው። አዎ የሆነ ችግር ሲፈጠር በውስጣችሁ ፍቱ እንጂ በእርግጥ ው ያስከፋል አሁን በቀደም ለምን በጥፊ መታቸው ብለው እኝኝኝኝኝ ሲዘቀዝቋ ሲሰድባት ትሞል ትበለው ምን አባሽ አገባሽ እያንዳንድሽ ምን አገባችሁ ትበለው ባሏ ነው ምን አገባችሁ ከሀይሜ በላይ ነው የምታስቡለት እናንተ እስኪ እንቅፋት የምተው ብሩኬ እሩጣ ተንሰፍስፋ አልቅሳ የምታሳከመው የምትደርስለት ሀይሜ ናት ካጠገቡ ያለችው እሱን አታስጠምዱት ታዉ ሀይሚን ለምን እንዲህ ያረገችው ለምን አታስጠምዱት እውነቴን ነው ምላችሁ። በሃይሚን በኩል ያላችሁ አንዳንድ እህቶች አላችሁ፣ የሆነ የብሩኪን ቃል እየጠበቃችሁ እሱን አዘቅዝቁ። ሃይሚን አታስጠምዷት፣ እሷንም አታስረግጧት፣ እሱንም አታስረግጡት። በእነሱ መሀል ምንም ቢፈጠር እርስ በርሳቸው ናቸው ሊፈቱት የሚችሉትም የሚተሳሰቡትም በክፉም በደጉም ሊደራረሱ የሚችሉት እነሱ ስለሆኑ እርስ በርሳቸው እንደፈለጉ ይደራረጉ እንጂ ሌላ ሰው በመሀል ግን ጣልቃ ገብቶ እንደው የበቀደሙ ሁኔታም በጣም ይከብዳል። ሀይሚዬ ትናንትና ስትናገር ነበር እንትን ላይ በጥፊ ለመታሽ ለያውላለቹ እናንተ ብትሆኑ ምን ታደርጋላችሁ? እራሳችሁም በኔ ቦታ አስቀምጣችሁ ቢሆን ምን ታደርጋላችሁ? ወጣ ብሎ አንድ ሰው ወጣ ብሎ እኔ ምግብ ሰርቼ ምናምን ነገር እየጠበኩት እሱ ሴት ይዞ ቢመጣም እንደሚሰማችሁ ሀይሚዬ እኔ በጥፊ አይደለም እምመታው። እግዚአብሔርን ዱላ ነው የማነሳው፣ በጥፊ አይደለም እንዴ፣ ዱላ ነው የማነሳው። ቢላ ሁሉ ላነሳ እችላለሁ። ትቀልጃላችሁ እንዴ! ምናልባት ብዙ ጊዜ ፕራንክ ስለሚደራረጉ ፕራንክ መሆኑን ትጠረጥራለሽ የሚለውን ሳቢ ይዘን ነው እንጂ እኔ ጥፊ ብቻ አይደለም ቢላ ሁሉ ላነሳ እችላለሁ። ትቀልጃለሽ እንዴ! እንዴ ባሌ እኮ ነው፣ ፍቅረኛ እኮ ነው። ራስ ስሪልኝ ብሎ ወጥቶ ሴት ይዞ ቢመጣም እንኳን አይደለም ጥፊ ሁልሽ የምታረጊው ነው አይገርምሽም? እቀነጥሰው በጥፊ በጥፊማ ማ ትንሽ ናት ጥፊ ማ ትንሽ ናት እኮ ፣ ግን ያው አንዳንድ ያለ አይደለ፣ ድምፁ ያስታውቃል። ያው ብዙ ጊዜ ፕራንክ ይደራረጋሉ እና ብሩኬ ደግሞ ይሄን ያደርገውን ብላ ታምናለች በሚለው እንጂ፣ ለምን በጥፊ መታችሁ ብላችሁ ለምታስቡ ባሌ ሴት ይዞ ቢመጣ ጥፊ ሳይሆን ቢላ ነው ማነሰው። እኔ ነው የምልሽ፣ እየነገርኩሽ ነው አስረግጬ።